ሰኒ 15 ታላቁ ሰማት ማር ቅዱስ ሚናስ ታላላቅ ታምራትን ያደረገበት ዕለት ነው። ገይበ ብሩር ጽሩ ወምቅዳ ንጹሃልብ ማርያ መሶብ ዳግመኛም በዚህች ዕለት ምርዩጥ በሚባል ሀገር ቤተክርስቲያን የከበረችበት ዕለት ቅዳሴ ቤቱ ነው። የቅዱስ ሚናስ አባት አውዶክሲዎስ ሲሆን አሩም አናቂዎስ ይባላል። እርሱም ሀገረ ገዢነት ተሾሞ ሳለ ወንድሙ ቀንቶበት በሐሰት ነገር በመስራት ከንጉሱ ጋር አጣላው። ንጉሱም አፍራቂያ ወደምትባል ሌላ ሀገር ልኮት ገዢ አድርጎ ሹም ነው።

ፍሬ እግዚአብሔር ያደረበት ደግ ሰው ስለነበረ በአፍራቂያ የሚገኙ ሕዝቦችም ደስ አላቸው የአውዶክሲዩስም ልጅ አልነበረውምና ሚስቱ ወደ እመቤታችን ቤተ ክርስቲያን እየሄደች እመቤታችንን ተለመናት ነበር አንድ ቀን ጸሎቷን ስትጨርስ ከእመቤታችን ስዕል ድምፅ ወጣና አነጋገረቻት ልጅ እንደምትወልድና ስሙንም ሚናስ እንደምትለው ነገረቻት ሚናስም ተወለደና ወላጆቹ የቤተ ክርስቲያንን ትምህርት እያስተማሩ አሳደጉት በ12 ቱ አባቱ አረፈ። ከሶስት አመት በኋላ እናቱ ማረፈች እናቱ ማረፈች እና ሚናስ ብቻውን ቀረ። መኳንንቱም አባቱን በጣም ከመወደዳቸው የተነሳ ሚናስን በአባቱ ፈንታ መስፍንነት ሾሙት። እግዚአብሔርንም መንግስትንም በትጋትና በቅንነት እያገለገለ እያለ ከሃዲው ዲዮቅልጥያኖስ ነገሰና ክርስቲያኖችን ማረድ ጀመረ። ቅዱስ ሚናስም ይህንን ሲሰማ ሹመቱን ትቶ ወደ ገዳም ገባ ወደ ገዳም ገባና በመንፈሳዊ ተጋድሎ ብቻ እየተጋደለ ብዙ ዘመን ኖረ። አንድ ቀን ሰማይ ተከፍቶ ሰማዕታት የብርሃን አክሊል ሲቀዳጁ አየ። በዚህም ጊዜ ወደ ከተማ ተመለሰና የጌታችንን የመድኃኒታችንን የኢየሱስ ክርስቶስን እውነተኛ አምላክነት መመስከር ጀመረ እናይዘነካ

ዘተቀን ወመኮንምየ ሱመንግስት ወገን መሆኑን ጠውቆ በማባበል ብዙ ለመነው። የንጉሡን ትእዛዝ አትተላለፍ እያለ ቢለመነውም ቅዱስ ሚናስ ግን አልሰማም አለው። ከዚህም በኋላ ልዩ ልዩ በሆነ ስቃይ ያሰቃየው ጀመር። ማሰቃየቱም በሰለቸው ጊዜ አንገቱን በሰይፍ እንዲቆርጡት አዘዘ። ቅዱስ ሚናስ ኅዳር 15 ቀን ተሰይፎ ሰማዕትነትን በድል ፈጸመ። በእርሱም ምክንያት ብዙዎች በክርስቶስ አምነው ሰማዕት ሆኑ። የቅዱስ ሚናስ ሥጋ እሳት አንድደው በዚያ ጨመሩት፣ ነገር ግን እሳቱ አልነካውም። ክርስቲያኖችም ሥጋውን ወስደው የመከራ ዘመን እስኪያልፍ ደብቀው በክብር አኖሩት። የመሪዎጥ አገር ሰዎች ወደ አምስት አገሮች ሲጓዙ የቅዱስ ሚናስን ሥጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው አብረው ወሰዱት። በባህርም ላይ በመርከቡም ውስጥ ሳሉ ፊታቸው እንደ ከሲ፣ አንገታቸው እንደ ገመል አንገት ያሉ አውሬዎች ከባህር ወጡና የቅዱስ ሚናስን ሥጋ ይልሱት ዘንድ አንገታቸውን ዘረጉ። ነገር ግን ከቅዱስ ሚናስ ሥጋ ውስጥ እሳት ወጥታ እነዚያን አራዊት አቃጥላ ገደለቻቸው። ሰዎቹም ይህንን አይተው እጅግ ተደሰቱ። ወደ እስክንድሪያ ሀገር ደርሰው ስራቸውን ፈጽመው ወደ ሀገራቸው የሚመለሱ ጊዜ የቅዱስ ሚናስን ስጋ ይዘው ሊመለሱ ወደው በግመል ላይ ጫኑት። ነገር ግን ግመሏ አልንቀሳቀስም አለች። ሁለተኛም ሌላ ግመል ይጭኑባትም ሁለተኛ በሌላ ግመልም ይጭኑባትም አሁንም አልንቀሳቀስም አለች። አብዝተው ቢደበድቧትም እምቢ አለች። አሁንም ሌላ ሶስተኛ ግመል ቢሞክሩም እርሷም እምቢያለች ከዚያም ይህ ቦታ እግዚአብሔር የፈቀደለት ቦታ ነው ብለው ቦታውን አዘጋጅተው በዚያ አብረውት ሄዱ። ማር ሚናስ ሰማዕትነትን ፈጽሞ ካረፈ በኋላ ቅዱስ ስጋው ተሰውሮ ለብዙ ዘመን ኖረ። ከዚህም በኋላ ለምእመናን ጥቅም ቅዱስ ስጋው የሚገለጥበት ጊዜ ሊደርስ በእግዚአብሔር ፍቃድ በአንድ በግ ጠባቂ እረኛ አማካኝነት ያለበት ታወቀ። ይሆም አንድ የታመመች በግ የቅዱስ ሚናስን ስጋ ተደብቆ በሚኖርበት ኮረብታ አካባቢ ባለው ውሃ ውስጥ ገብታ ስትወጣ ዳነች። በረኞም መዳኗን አይቶ ሌሎች የታመሙ በጎችንም በውሃ ውስጥ እየከተተ ሲሞክራቸው ፍጹም ጤነኛ ሆኑለት። ቦታውም የታወቀ ሆነና ምክንያቱ ምን እንደሆነ ሳይታወቅ ሁሉም እየመጣ በውሃው እየተጠመቀና አፈሩም በውሃ እየለወሱ እየተቀቡ ይፈወሱበት ጀመር። ወሬውም እስከ ሮም ንጉስ ድረስ ደረሰ። ንጉሱም የታመመች ሴት ልጅ ነበረችውና ወደ ደረኛው ዘንድ ላካትና እርሷም ፍጹም ተፈወሰች። የንጉሱም ልጅ ይህ ፈውስ የሚደረግበት ነገር ምን እንደሆነ አውቅ ዘንድ ወደደች። ቅዱስ ሚናስም በህልሟ ተገለጠላትና ቅዱስ ሥጋውን አስቆፍራ እንድታወጣ እግዚአብሔር ያዘዛት መሆኑን ነገራት። እንደታዘዘችውም ቅዱስ ሥጋውን አስወጥታ ውብ የሆነች ቤተ ክርስቲያን አሰራችለት። ንጉሱም በቦታው ላይ ታላቅ ከተማ እንዲሰራ አዘዘና ከተማ ሆነች። ስሟንም ምሪው ጣላት። እግዚአብሔርም በቅዱስ ሚናስ ሥጋ እስከ ዛሬ ድረስ እጅግ አስገራሚ ታምራትን እያደረገ ይገኛል። ለመናገር የሚከብዱ እጅግ ብዙ ታምራት ይሰራሉ። ይህችውም ቤተ ክርስቲያን የከበረች ዕለት ሰኔ 15 ነው። ዳግመኛም ይህች ዕለት ታላላቅ ታምራት ያደረገባት ዕለት ናት። የሰማዕቱ የቅዱስ ሚናስ ረድኤቱ በረከቱ ይደርብን። ቅዳሴሆሙ የእምሩ ግጻዊ ክሙ ስባት ለክሙ